ክፍል አንድ ዝግጅታችን በደቡብ ኢትዮጵያ ክልል በቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በመና ጸማይና በሐመር ወረዳዎች በመንገድ መሰረተ ልማትና በወጣቶች ስራ ዕድል ፈጠራ ላይ ያተኩሩ ስራዎችን መቃኘታችን ይታወሳል። በዚህ ዝግጅታችን በፕሮጀክቱ በሐመር ወረዳ በተፈጥሮ ሀብት ጥበቃ በትምህርት ቤቶች ግንባታና በኛንጋቶም ወረዳ ደግሞ በከርሰ ምድር ውሃ ቁፋሮ የተሰሩ ስራዎችና የተገኙ ውጤቶችን የምንዳስስ ይሆናል። በዞኑ የሚገኘው የሐመር ወረዳ የአርብቶ አደሩን የእንስሳት መኖ ፍለጋ አድካሚ ጉዞን ለማስቀረትና የመሬት መራቆትን ለመከላከል የተራቆቱ ስፍራዎችን መልሶ እንዲያገግሙ የማድረግ ስራ ከተሰራባቸው ወረዳዎች አንዱ ነው። አንደኛ እነዚህ የተፈጥሮ አካባቢዎችን የመንከባከብ የማልማት ወደ ነበረበት የማምጣት ስራ እየሰራ ያለንበት ነው። እንደ ማሳያ ያየነው ነው አንዱ ድመካ ዙሪያ ላይ ዘጎላ ቀበሌ እና አጠቃላይ ከ2013 ጀምሮ 4166.35 ሄክታር ከልለናል። ከተከለለው መሬት ላይ የተገኘው መኖ ምርት ወደ 12499.05 ቶን ሳር ተገኝቷል። ተጠቃሚ የሆኑ እንስሳት ቁጥር ወደ 1 ሚሊዮን 790 አካባቢ ወይም ገዳማ እንስሳት ተጠቃሚ ሆነዋል። ተጠቃሚ የሆነው ማህበረሰብ እነዚህ እንስሳትን እነዚህ ሬንጅ ላንዶች ላይ የመነሳሪያዎችን በማስጠቀም ተጠቃሚ የሆኑ ወደ 6135 አርብቶ አደሮች ተጠቃሚ ሆነዋል ማለት ነው። በአየር ንብረት ለውጥ ምክንያት የአካባቢ መመናመን አለ። በዚህ አካባቢ የግጦሽ መሬት አጠቃቀም አጠቃላይ ሬንጅ ላንዱን የምንጠቀምበት መንገድ፣ እንዲሁም ዓለም አቀፍ የሆነው የአየር ጸባይ ለውጥ ምክንያት የተከሰተ የአካባቢ መመናመን አለ እና በዚህ አካባቢ ደግሞ የበለጠ ተጋላጭ ነው፣ ቨልናራብል ነው እንግዲህ እንደ አጠቃላይ የታዳጊ ሀገሮች በዚህ አካባቢ መመናመን በአየር ንብረት ለውጥ ምክንያት ተጽዕኖ ውስጥ ያሉ ቢሆንም እነዚህ ቆላማ አካባቢዎች ደግሞ ከሁሉም የበለጠ ተጎጂ የሆኑ አካባቢዎች ናቸው። ስለዚህ እነዚህ አካባቢዎች እንዲያገግሙ ከህብረተሰቡ ጋር በመወያየትና ና በመስማማት የተራቆቱ አካባቢዎችን ከእንስሳትና ከሰው ንክኪ ነፃ በማድረግና የተለያዩ የአፈርና ውሃ ጥበቃ ቴክኖሎጂዎችን ወደ አካባቢ በማቅረብ የተራቆ ተራቁቶ የነበሩ አካባቢዎች እንዲያገግሙና የበለጠ የእንስሳት ምርታማነት እንዲጨምር የእንስሳት መኖ በእነዚህ በእንክብካቤ በተደረገላቸው አካባቢዎች መሬቱ እንዲያገግም ማድረግ፣ የተሻለ የመኖ አቅርቦት እንዲኖር ማድረግ ከልቅ ግጦሽ በተጨማሪ በእነዚህ ሪሃብሊቴት በተደረጉ መሬቶች ላይ የሚገኘውን ሀብት ማህበረሰቡ እየተጠቀመ የእንስሳቱን ይቀልባል። ከዛም በተጨማሪ እንደዚሁ መስኖ ላይ መሰረት ያደረጉ የመኖ ልማት ስራዎች ሲሰሩ የነበረው ይሄኛው ምንም ነገር አልነበረም። እኔ መጥቻ አሰርቻ ነበር። እና የዚህ የቅየሳውን የሚያፍና ጥባቅ ስትራክቸር የቱ ጋር ምን መሰራት አለበት የሚለውን ነገር ከእነሱ ጋር የተማመን ስንሰራ ምንም ነገር አልነበረም ይሄ ግን አፈርና ጥበቃ ሳይ ተሰርቶ ባይጠበቅ ነው። ይሄን እናዩ እንስሳት እንዳይገባ መደረጉ፣ ከዛ ባለቤቶቹ መጠበቃቸው፣ ከዛ በኋላ ይሄ ለውጥ መጣ። ከዚህ ለውጥ ደግሞ አሁን የዚህ ባለቤት ከኋላ ያለው ወሌ የሚባለው በጣም ተጠቃሚ ነው። ይሄን ሳር የከተማው ሰው ይገዛል። ቤት ስሰራ ጭቃ ሊመረግበት ከዛ፣ ከፍተኛ ገንዘብ ነው ያገኘ እና እንስሳትን ደግሞ ቤት አደልቦም በከፍተኛ ሁኔታ የተደለበውን ከብት እየሸጠ ከፍተኛ ገንዘብ ያገኘ እና ውጤቱ በጣም በሚገርም ሁኔታ ጥሩ ከሚባል በላይ ጥሩ እየሆነልን ነው። እኛም ውጤቱን እያየን በጣም ደስ እያለን ጠቅላላ የግብርና ማህበረሰብ በሙሉ ደስ በሚል ሁኔታ ነው። ረንጅላንድ ከዚህ በፊት ውጤት አያመጣም ዝም ብሎ ዛፍ መንጠር ማጠር ነው ከሚባል አሳሰብ ወጥቶ እውነትም እናንተ የምትሉት ረንጅላንድ ልማት ውጤት በከፍተኛ ሁኔታ እያመጣ እኛም እያየን ነው የውጤቱ ተቋዳሽ ነን እያሉ እነሱ በራሳቸው በአንድ በታቸው እየመሰከሩ ያለ ነው። እና ከዚህ ወረድ ሌላ ቀበሌ ብንሄድ የሚገርም ነው። ከዚህ በተለይ ዋና ዋና ከተሰሩ ፕሮግራሞች አንደኛው የተፈጥሮ ሀብት እንክብካቤ ነው። እንግዲህ እንደ ዓለም ትኩረት የተሰጠ ፕሮግራም ነው። ዛሬ የዓለም ሙቀት መጨን የጨመረ ነው። የካርቦን ልቀቱ የጨመረ ነው። ፕላስ ደግሞ በተለይ ደግሞ በአርብቶ አደሩ አካባቢ ብዙ እንስሳት ስላለ የግጦሽ መሬት መራቆት እና የተፈጥሮ ሀብት የመጎዳት ሁኔታዎች ስለሚታዩ አንደኛው የፕሮጀክት ኮምፖነንት ይሄ ነው። ስለዚህ ትልቁ ስራችን በተለይ የችግኝ ጣቢያዎችን በማቋቋም እና ችግኝ በማፍላት አረንጓዴ አሻራ ላይ በመሳተፍ የተለያዩ ችግኞችን በመትከል የአለም ሙቀት መጠን መጨመር ስራዎች እየሰሩ ናቸው። ከዛ ውጭ በተለይ እነዚህ የግጦሽ መሬት ከለላ እነዚህ ስራዎች ይሰራሉ። አርብቶ አደሩ ከብት ብዙ ከብት አለው ብዙ ፍየል ና በግ አለው። ይሄ የተፈጥሮ ሀብት እንዳይራቁት እየከለሉ የተፈጥሮ ምንድን ነው የግጦሽ መሬት እየከለሉ የግጦሽ መሬት እንዲያገግም የማድረግ ስራ ነው። ከዚህ በተጨማሪ በፍየል ማሞከት የተሰማሩ ማኅበራትም በወረዳው ይገኛሉ። አሪያም ማበረን ገልቶ ይባላለሁ። ሃራ ማህበር ይባላል የማህበራችን ስም። ፍየል በማሙከት ስራ ላይ ነው የተሰማራ ነው። የማህበራችን አባላት ወጣቶች ናቸው። ፍየሎችን ገዝተን የተወሰነ ጊዜ እንቀልባለን። ከዚያም ሸጠን ያገኘነውን ትርፍ በእሞ ባንክ እናስቀምጣለን። በዚህም ብዙ ትርፍ አግኝተናል። ቀደም ሲል ስራ ያልነበረን ወጣቶች ባለስራ ሆነናል። ወደፊትም በሌሎች ዘርፎች ለመሰማራት እቅዳለን። አንቲኑ ዋዲማኖ ያ አሽከዳ እነዚህ አሁን ያየናቸው ኤንተርፕራይዞችም ወይም ስራ ዕድል ፍጠራ የተፈጠረላቸው ሲይጂዎች የሚባሉት አሁን ላይ ወደ ኤንተርፕራይዝ ያደጉት አስራ ስምንት ናቸው። አስራ ስምንቱ እንግዲህ በተለያየ ንግድ ዘርፍ ነው የተደራጁት። እነዚህ አሁን በፍየል አመኮት ነው የተደራጁት እና እነዚህ ሁለት አሁን በዚህ ቀበሌ ሰንበሌ ቀበሌ ነው የሚባለው። በዚህ ሰንበሌ ቀበሌ ላይ ሁለት ኤንተርፕራይዞች አሉ። አንደኛ የወጣቶች አለ ሁለተኛ የሴቶች ለብቻ አለ። አባላቶቹ የወጣቶቹ ሀያ ነው። ሀያ ውስጥ አስር ሴትና አስር ወንድ አለ። የሴቶቹ ሀያ ናቸው፣ ሀያ ሴቶች ናቸው። ገንዘብ ቆጠቡ የተወሰነ እነሱ ተሳትፎ። ይሄ ቤት ሲሰራም ሸድ እንጨት ሰባሰቡና እኛ ፋብሪካ ውጠት ቆርቆሮ ሚስማር ገዝተን ሸድ ሰራልናቸው። መጀመሪያ ስልጠና ሰጥተን ስልጠና ከሰጠን በኋላ ቤቱ ከሰራ በኋላ ፍየል ገዝተን ሰጠናቸው። እንግዲህ ከ2013 ጀምሮ ማለት ተደራጅተዋል። ከተደራጁ በኋላ ፍየል ተገዛላቸው። ከተገዛላቸው በኋላ ፍየሉን ለአንድ ሶስት ወር አራት ወር ያሞከቱ፣ ያቆዩ፣ የሸጡ፣ የለወጡ ቅድም እነሱ ስገልጹ እንደነበሩት ራሳቸው የሚጠቀሙት ይጠቀሙ፣ ሼር ያደርጉ፣ ይከፋፈሉና የቀረውን ኦሞ ማይክሮፋይናንስ እያስቀመጡ እነዛ እያለ ኑሯቸው ህይወታቸው የሚቀይሩበት ሁኔታ ላይ ነው አሉትና አንደኛው ልማት ማነቆ ተብሎ ከተለዩት ውስጥ ውሱን የሆኑ የኢኮኖሚ እንቅስቃሴዎች ናቸው ያሉት። በተለያዩ የገቢ ማስገኛ ስራዎች ላይ አርብቶ አደሩ እንዲሳተፍ እየተደረገ በመደበኛነት ከያዙት የገቢ ማስገኛ ስራዎች በተጨማሪ ተጨማሪ ገቢ የሚያገኙ በተለይ ሴቶችና ወጣቶች ላይ ትኩረት ያደረገ የገቢ ማስገኛ ስራዎች፣ እንደዚሁም በገጠሩ አካባቢ ያለውን የፋይናንስ አቅርቦት እጥረት ለመፍታት የተለያዩ የቁጠባና ብድር ማህበራትን ከኮኦፐሬቲቭ ሴክተሩ ጋር በመሆን እየተቋቋሙ የቁጠባና የብድር አገልግሎት በአካባቢው ያሉ የማህበር አባላት ብድር እያገኙ በተለያዩ የቢዝነስ እንቅስቃሴዎች ውስጥ ገብተው የቤተሰባቸውን ገቢ የሚያሳድጉበት ሁኔታ ድጋፍ ሲደረግ ነው የቆየው። በሀመር ወረዳ የሚገኙ የአርብቶ አደር ልጆች ዘመናዊ ትምህርት ቀስመው የነገ ህይወታቸውን የተሻለ እንዲያደርጉ በተለያዩ ቀበሊያት ትምህርት ቤቶች ተገንብተውላቸዋል። ትምህርት ቤቶቹ መገንባት ለአካባቢው የእውቀት ብርሃንን ፈንጥቆላቸዋል። እናም አባት ከልጅ ጋር ለመማር እድል ተፈጥሯል። ትምህርት ቤቱ ከዚህ ቀደም ግንባታው ከዚህ ቀደም ወደዛ ነበረ፣ እዚ አካባቢ አልነበረ፣ ወደዛ ነበረ የተሰራው። ቤቶቹ ይህን አክል ቤት አልነበረም። ሰላሳ ሃያ ተማሪ የሚያስተናግድ ክላሶች ነበሩ። አንድ አራት ክላስ ማለት ነው። ከአንድ እስከ አራት ነበር። ከዚህ ቀደም ይህን ያክል ተማሪም አልነበረም መምህርም ይህን ያክል ነበረም። ከ2012 ወደዚህ ደግሞ ይሄ ትምህርት ቤት ሲያድግ ተማሪዎች በጣም ቁጥራቸው የጨመረ መጣ። የመምህር ቁጥርም በዛ ችልክ ደግሞ የጨመረ መጥቷል። እንደ አጋጣሚ በዚህ ዓመት የተማሪ ዳታ ወደ 417 ተማሪዎች አሉ። በዛ ችሊክ መምህራኖችም ደግሞ ወደ 16 ያክል መምህራኖች አሉ። ድርጅቱ መቶ ሲሰራ ጀምሮ እኛ ደስታ ላይ ነው። ልጁን ሰተ ደግሞ ልጁ ሰተ በቃ እኛ ምንም አይሆንም ብለ ሲገምት ልጆች እንደ ዝናብ ውስጥ ይማርና ትንሽ ግዴታ ደብተሩ አንድ ዝናብ ሲመጣ ይባላሻል። እንደ ምንም አይጠቅም ትምህርት ቤት ከዚህ በፊት ጫካ ነበር። ሰው የለኝም ልጆቹ የሚማራ ሰው የለኝም። እንደ በቃ እንግዲህ ራሱ የሰራው ቤቱ በቃ እንግዲህ ምስቲ ይበላል ይወርቃል ይቸግራል ይብዙ በዓመት አምስት ዓመት በኋላ እንግዲህ ቤቱ ይወርቃል። አሁን እንትኑ ድርጅቱ ሲመጣ በቃ እንግዲህ ደና ቤት ይ ቤቱን በጀመረ ሰራው ይ ቤትን ሲሰራ ይ ቤትና ቃ እንግዲህ ተማሪም ሁሉም አባቱም ሁሉ ጎልማሳ ይገባል፣ ሁሉ ይገባል። እንትኑ ብዛት ተማሪ ብዛት በዛ ነው የጨመረ። ሄደው ልጅ ከአባቱ ጋር እንዲሁም ከእናቶቻቸው ጋር እዚህ የተማሩ አሁን እዚህ እንደምትመለከተው ይሄ አንድ ነ ኮሚቴ ሆኖ ልጁ ዘንድሮ ከስምንት ወደ ዘጠነኛ ክፍል አልፏል። እሳቸው ግን ሁለተኛ ክፍል የተማሩ ልጄ እንዴት ከነ በልጦ ተገኘ? እኔም በድሮ ጊዜ እንደዛ ነው ብሎኬቶች ቢኖሩ እኔም የሆነ ነገር ቢኖረኝ ይማር ነበረ በሚል አሁን እዚህ ልጁን ለልጁ መሸኛ ዛሬ ወስዶ ሶስተኛው ለራሳቸው ደግሞ ተመዝግቦ ነው አሉ። በዚህ ልክ እንደዚህ የሚማሩ ብዙዋኑ አሉ። ይሄ ፕሮጀክት እዚህ መጥቶ ይሄንን ግንባታ ከገነባ ወዲህ ብዙዋኑ እዚህ አካባቢ ላይ ለውጧል። እንዲሁም እንኳን በፕሮጀክቱ ስም የሆነ ነገር እዚህ አካባቢ ላይ መስራት አለብን ብዙ ልጆቻችን ሕይወት ቀይሯል። የሚል ሃሳብም አላቸውና ፕሮጀክቱ ለዚያ ከበጣም በጎላ ሁኔታ ጠቅሟል። በጀመረ ኤንሲ ሰራ። በቃ እንግዲህ ድርጅቱ ራሱ ብር ትንሽ ሰውጣ ነው የሰራው ይላል። እሺ ያሉ እና መቶ ሰባ አምስት ሺህ ብር ሰጠው። እኛ ከወረዳ አስገባ፣ አኮንደ ላይ ኤና አይቴ እዚህ ቤቱን ሰራው። እንደገና ኤንሲ ሰራ። በቃ እንግዲህ አንዛቦ የለኝም ምናምን ሲል እዚህ መጡ። ካሜራ አንስቼ መለስ ሄደ። ይሄ ቤቱን ሥራ ስጀምር በቃ እንግዲህ ብር አስገባ አንተ ይብዙ በጀመራ ቶሎ ብር ስገባ እንትኑ ፍላጎት አለ ብሎ እንትን ወረዳ ጋር ስነጋገር ብለን ወደ ሶስት መቶ ሀምሳ ሺህ ብር ሶስት መቶ ሰባ አምስት ሺህ ብር አወጣው አኮንት ላይ አስገባ። ቶሎ መጣሁ እንትኑ ድርጅቱ አዎ ከዛ ይብዙ በቃ በጉልበት መንገዱን አሰራው። ሁሉ ነገር እንትኑ አሻዋም ሁሉ እንትኑ ቦታም ቆፈሩም በቃ ብዙ ፍላጎት ስላለ ሁሉ በዛ ተሰራው። አሁኑም ደና ቤት ስላሰራ ሰራ ሁሉ ወዶ እንደገና ተማሪ ባሰ ሄደ ነው የጨመረ ነው። ይሄ ትምህርት ቤት ወደፊት ሀስኩል እንደሆን ይፈልጋሉ። አሁን የተማሪ ቁጥር መጨመረ ነው 417 በዚህ አመት ደግሞ ወደ 7 ና ስ ክል ተማሪዎች አሁን ወደ 500 አክል ተማሪ መዝግበናል። ምዝገባው እስከ መጪ እስከ 23 ነው እስከ ነሐሴ 23 ነው። እስከዛ ስንቀጥል አሁንም ወደ ተጨማሪ ብዙ ተማሪዎች ይመዘገባሉ ብለን እንገምታለን። ተማሪ ብዛት ሲኖር ትምህርት ቤቱ ያደገ ሲሄድ ቀጥታ ወደ ሀይስኩል እንዲሆን ይፈልጋሉ። ማህበረሰቡ ይሄንን በበኩል ይፈልጋሉ። እንግዲህ በዚች ልክ ነው ህዝቡ የፈለገ ያለው። የኔ ልጆች አራት አለኝ ይማራል። አዎ

ኢትዮጵያ ከኬንያ በምትዋሰንበት ድንበር የሚገኝ ነው። የወረዳውን አብዛኛውን ክፍል አቋርጦ የሚያልፎ የኦሞ ወንዝ ለም አፈር ይዞ በዝምታ ወደ ቱርካና ሐይቅ ያቀናል። ትልቅ ኦሞ ወንዝ አራት ሶስት ወረዳ አቋርጦ የሚሄድ ወንዝ ነው። ዝም ብሎ ውሃ ይፈስና ወደ ሩዶልፍ ነው ወደ ቱርካና ሐይቅ ነው የሚገባው ና እዛ ያለውን አርብቶ አደር ተጠቃሚ ለማድረግ የተለያዩ አማራጭ ቴክኖሎጂዎች ማቅረብ ያስፈልጋል። በነዳጅ ተሞክሯል። ነዳጅ ፓምፕ በማቅረብና አርብቶ አደሩ ከልማድ አስተራረስ ወጥቶ ወደ ዘመናዊ የመስኖ አስተራረስ እንዲገባ እየተሞከሩ ያሉ ስራዎች አሉ። ነገር ግን የነዳጅ ወጪው እየጨመረ ነው ያለው። ይጀመራል፣ ይቋረጣል። ሳስተን ብል አይደለም። ስለዚህ ወደ አማራጭ ኤነርጂ የመቀየር ስራዎች ላይ ነው አሁን እየሰረን ያለ ነው። ከኦሞ ወንዝ ራቅ ብለው ያሉ ቀበሌያት ለራሳቸውም ሆነ ለእንስሳቶቻቸው ውሃ ማግኘት ከባድ ፈተና ሆኖባቸዋል። በተለይም በድርቅ ወቅት ውሃ ፍለጋ በሚደረግ ጉዞ ግጭት ይከሰትና በሰው ሕይወትና በእንስሳት ላይ ጉዳት ይደርሳል። የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በኛንጋቶም ወረዳ በክብሽ ክላስተር ለኮርሎም ቀበሌ የዘመናት ጥያቄያቸውን የመለሰ የውሃ ፕሮጀክት እውን አድርጓል ኢትዮጵያ በርካታ የኃይል አማራጮች አሏት በእነዚህ የኃይል አማራጮች በመጠቀም የተለያዩ የኃይል ፍላጎቶችን ለማሟላት በርካታ ስራዎች እየተሰሩ ናቸው ከነዚህ የኃይል አማራጮች አንዱ በተፈጥሮ አመቱ ሙሉ የምናገኘው የፀሐይ ብርሃን ነው የፀሐይ ብርሃንን ለመብራት አገልግሎት ከመጠቀም ባሻገር እንደዚህ ዝናብ አጠርና ፀሐያማ በሆኑ አካባቢዎች የውሃ አቅርቦትን ለማዳረስ ሰፊ ስራዎች እየተሰሩ ናቸው አሁን የምንገኝበት በደቡብ ኢትዮጵያ ህዝቦች ክልል ኛንጋቶም ወረዳ ሎከርሎም ቀበሌ ላይ ነው። በዚህ ቀበሌ የሚኖሩ አርብቶ አደሮች ለበርካታ ዘመናት የውሃ ችግር ነበረባቸው። ከኋላችን ጥቂት ኪሎ ሜትሮችን ብንሄድ የክብሽ ወንዝ እናገኛለን። ክብሽ ወንዝ የኢትዮጵያ እና የኬንያ አርብቶ አደሮች በጋራ የሚጠቀሙት ነው። በዚህ አካባቢ ያለው የውሃ እጥረት ችግር ለበርካታ ዘመናት የግጭትን መንስኤ ሲሆን ቆይቷል። ይህንን ለመፍታት አርብቶ አደሮቹ በሚገኙበት አካባቢ የውሃ አቅርቦትን ማዳረስ ያስፈልጋል። ይህን ስራ ለመስራት የመስኖና ቆላማ አካባቢ ሚኒስቴር የቆላማ አካባቢዎች ኑሮ ማሻሻ ፕሮጀክትን ነድፎ ተግባራዊ አድርጓል። አካባቢው በረሃማ አካባቢ ነው። የውሃ ችግር ከፍተኛ የውሃ ችግር ያለበት አካባቢ ነው። ከዚህ ቀደም ያለን የውሃ አማራጭ ኦሞ ወንዝና ያያችሁት ከተማ የሚገኘው ካንጋቲን ከተማ አልፎ የሚሄደው የኦሞ ወንዝና እዚህ አሁን ያለንበት ካለንበት 600 ሜትር ርቀት ላይ ክቢሽ ወንዝ የሚባል ወንዝ አለ በኬንያና በኢትዮጵያ ድንበር መካከል። ስለዚህ ያለን የውሃ አማራጭ እነዚህ ናቸው። የኦሞን ወንዝ እየተጠለፈ በኬሚካል እየተጣራ ለህብረሰቡ የማቅረብ ስራ አጥጋቢ አይደለም። በጣም በጣም ከፍተኛ የውሃ ጥረት ያለው እዚህም ደግሞ በእጅ የተቆፈሩ የውሃ ጉድጓዶች 16 ሜትር እስከ 25 ሜትር በእጅ እየተቆፈረ አንድ ፓምፕ የሚባል አለ ያን ነው የሚጠቀሙት። ያው ውሃ ደግሞ ወቅታዊ ነው። በዚህ በ2017 ደግሞ የመስመር ዝርጋታ ስራዎችና እነዚህ የሶላር ተከላ ስራዎች ተካሂደው ይሄ ውሃ ወደ ላይ አንድ ነጥብ አራት አምስት ኪሎ ሜትር የመስመር ዝርጋታ በኋላ የተገነባ በኮንክሪት እየተገነባ ያለ የውሃ ሪዘርቫየር አለ። ይህም ሪዘርቫየር እስከ 50 ሺህ ሊትር የሚይዝና በዚህ አመት ለኮርሎም ቀበሌያት ለኮርሎም ቀበሌ ሶስት ቦኖዎችና ሶስት የውሃ ቦኖዎችና አንድ የከብቶች መጠጫ ገንዳ እየሰራ ነው ያለ ነው። ይሄ ውሃ በመሰራቱ ከፍተኛ የግጭት መጠንን ይቀንሳል። ምክንያቱም የእኛ አርብቶ አደሮች ወንዝ ዳር ሄደው ጭረው ይጠቀማሉ ብያለው ቅድም። የነሱም እዚህ ይመጣሉ። በዛ ሰዓት የውሃ እጥረት አለ። በዚህ እጥረት የተነሳ እስከ ሰው ህይወት መጥፋት ድረስ፣ ጦርነት እስከ መነሳት ድረስ አንድ አካባቢ አሁን እዚህ ከውቶ የሚባል አቅራቢያ ቀጣይ ዓመት የዚህ ውሃ ተጠቃሚ የሚሆን አካባቢውን በግጭት ምክንያት ለቆ ሌላ አካባቢ እስከመሄድ ድረስ ያደረሰ ግጭት ነበር የነበረው። ግን ይሄ ፕሮጀክት በመሰራቱ ምክንያት ይሄ ግጭት ሙሉ በሙሉ ይቆማል ብለን የምናስበው፣ አሁን ላይ እንደምናየው ያለምንም ጥበቃ ያለምንም ስጋት መተን እዚህ ይህን ስራ እየጎበኘን ያለንበት ምክንያት የዚህ ፕሮጀክት ተገንብቶ ውሃ ህብረሰቡ መጠቀም በመጀመሩ ስለሆነ ከፍተኛ አስተዋጽኦ አለው። ይህን ፓነል ለመዘርጋት በጥቂት አንድ ወር ባልሞላ ጊዜ ውስጥ ነው የተተከለው። በአንድ ወር ጊዜ ውስጥ ፀሐይ ባለ ሰዓት በማንኛውም ከጠዋቱ እስከ 12 ሰዓት ከጠዋቱ አንድ ሰዓት እስከ ማታ 12 ሰዓት ድረስ ኃይል ያመነጫል። በዛ ጊዜ ውሃ ማግኘት ይችላል ማለት ነው። ከዚህ የሚሄደው ውሃ ደግሞ ሪዘርቫይር እዛ 50 ሊትር ኪዩብ ወይም 50 ሺህ ሊትር ሪዘርቫየር ስላለ ያን ስለሚሞላ ከበቂ በላይ ህብረተሰቡ በየጊዜው ውሃ ማግኘት ይችላል። ያቀድነው ስምንት ቀበሌ ለማስጠቀም ነው። ስለዚህ ለኮርለምን ተጠቃሚ ሲናደርግ ከዚህ ቀበሌ በዚህ ማዶ አንድ ቀበሌ አለ፣ ከውቶ የሚባል በመቀጠል ደግሞ ወደ ታች ስድስት ቀበሌያት አሉ። ስለዚህ እነዚህን ቀበሌያት በቀጣይ አመት እቅድ ነው። በቀጣይ ዓመት አሁን ሁለት ቀበሌ ተጠቃሚ እናደርጋለን። ይሄ የውሃ ፕሮጀክት በ50 ሚሊዮን ካፒታል ነው የተሰራ አለው። ይሄ የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ለዚህ አካባቢ ከሚያስገኘው ኢኮኖሚያዊ ማህበራዊ ጠቀሜታ አንጻር በርካታ ስራዎች ነው እየሰራ አለው። ለምሳሌ አሁን ከዚህ ቀደም እዚህ አካባቢ ከፍተኛ የግጭት ኤሪያ ነው። ይሄ ያለንበት ክላስተር ማለት ነው። እና በሰላም የሚሰጥ ግንባታ ህዝብን ከህዝብ ጋር በማገናኘት ያለውን ሀብት በካራተ እንዲጠቀሙ የማድረግ ስራዎች ላይ በርካታ ስራዎችም ሰርቷል። በርካታ መሰረተ ልማቶችም እየገነባ ነውና ጥሩ ምላሽም እየሰጠ ያለ ፕሮጀክት መሆኑን ማለት ነው። እቺ እዚ ጋ ዋናው የጥልቅ ጉድጓድ ውሃው መነሻው ከዚህ ነው። ስለዚህ በዚህ በኩል እስከ አንድ ነጥብ አራት አምስት ኪሎ ሜትር የመስመር ዝርጋታ ከዚህ ጀምሮ ወደ ላይ ከሶላሩ የሚያገኘው ኃይል አለ። ስለዚህ በፕሬር ነው የሚሄደው። ከሶላር ቀጥታ በማገኘው ኃይል ከዚህ ውስጥ ውሃውን ቀጥታ እየገፋ እየወሰደ ወደላይ በዚህ በኩል ወደ ዋናው ሪዘርቬየር ነ ውው፣ ውሃውን ወደ ማጠራቀሚያ ነው ይዘው የሚሄደው ስለዚህ፣ ከዚህ ወደ ላይ እስከ መጨረሻ ድረስ ማለት ነው፣ እስከ መጨረሻው ሪዘርቫየሩ ድረስ አንድ ነጥብ አራት አምስት ኪሎ ሜትር ነው። ስለዚህ ጫካውን እያቋረጠ የሄደ ማለት ነው ወደዛ የሚገባው እና ሪዘርቫየሩ ላይ ምን ያክል ውሃ ነው የሚያከማቸው? 50ሺህ ሊትርን ያከማቸዋል ማለት ነው። ከዛ በኋላ ነው ወደ ወተር ፖይንቶች ወይም ወደ ቦኖዎች የሚያሰራጨው ማለት ነው። እና ወደ ጀርባው ማህበረሰቡ ያለው ማለት ነው። ከዚህ ጀርባ ነው ወደዛ ነው ያለው ማህበረሰቡ። አሁን ከዚህ ከመነሻው ወደዛ ነው ያለው ማለት ነው። እንደዛ አካባቢ በጣም በርካታ ሰዎች የሰፈሩበት አካባቢ ነውና እንደዛ ነው። ምንድነው፣ ምላሽ እንደው ሰው ይሄ ተቆፍሮ ለት ውሃ አሁን ማግኘት ሲጀምር ምን ምላሽ ሰጣቸው? በጣም ደስ ብሏቸዋል ሰዎቹ። መጀመሪያ እዚህ አካባቢ ከቁፋሮ ጀምሮ መተው እያዩ ነው የጥልቁ ውሃ ጉድጓድ ቁፋረው በፕሮጀክቱ ነው የተከናወነው። ጥልቁ ውሃ ጉድጓዱ ተቆፍረው ውሃው በቂ የውሃ መጠንና ለመጠጥ አገልግሎት ለሰውና ለእንስሳት መጠጥ አገልግሎት የሚውል ውሃ መሆኑ በላብራቶሪ ቴስት ተደርጎ ከተረጋገጠ በኋላ ወደ ውሃ ስርጭት ስርዓት እንዲገባ ዲዛይን የተሰራለት በዛ መሰረት እንግዲህ በዚህ አካባቢ አሁንም ባለው የኃይል አቅርቦት አንጻር የተለያዩ ፕሮጀክቶችን እኛ በታዳሽ ኃይል ነው የምንተገብራቸው ሶ የተለያዩ የኃይል አማራጭ አማራጮች አሉ። ከነዛ አማራጮች ግን በአካባቢው ነዳጅ በቀላሉ ማግኘት ስለማይቻል ና ያው የነዳጅ ዋጋም የምታውቁት ነው፣ በየጊዜው እየጨመረ ነው ያለው። ስለዚህ ከፕሮጀክት አዋጭነት አንጻር ታዳሽ የሆነና በአካባቢው ላይም ደግሞ እንደ ኦፖርቹኒቲ ሊወሰድ የሚችል የፀሐይ ኃይል አለ። ስለዚህ ይህን የፀሐይ ኃይል የፀሐይ ቴክኖሎጂን መጠቀም የሚችሉ የኤነርጂ አማራጭ ነው የወሰድ ነው። በአጠቃላይ ሀገራዊ እድገቱ ላይ የአርብቶ አደር አካባቢዎች ያላቸው ሚና ላቅ ያለ ነው። ይህንን አካባቢ ታሳቢ ያደረጉ ፕሮጀክቶች መተግበራቸው ደግሞ ይበል የሚያሳይ ነው። የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በተተገበረበት በመጀመሪያው ዙር በደቡብ ኢትዮጵያ ክልል የሚገኙ ከአንድ መቶ 37 ሺህ በላይ የማህበረሰብ ክፍሎች ተጠቃሚ ሆነዋል። በአጠቃላይ ወደ 137000 አርብቶ አደርና ከፊል አርብቶ አደር ማህበረሰቦች ከዚህ ፕሮጀክት በቀጥታ ተጠቃሚ የሆኑ ናቸው። ቅድም ያልኳቸውን ችግሮች አድሬስ ለማድረግ በተሰሩ የተለያዩ የልማት ስራዎች ከሺህ በላይ አርብ ተደር ና ከፌላ ተጠቃሚ ሆነዋል። እንግዲህ እስካሁን ድረስ ባለው መረጃ ከ13 ቢሊዮን ብር በላይ እነዚህን ስራዎች ለመስራት ወጪ ተደርጓል። እንግዲህ እነዚህ ፕሮጀክቱ ያስቀመጣቸውን ግብ የስኬት ወይም የውጤት ግቦች ይገመገማሉ። ቅድም እንዳልኩት ከታች በሚመጡ ሪፖርቶች የሚገመገመዋሉ በኢንዲፔንደንት በሆነ ደግሞ ኮንሰልታንት ሰርቬዎች ተሰርተው በሚቀርበው ሪፖርት መሰረት ደግሞ የሚገመገሙ ኢንዲኬተሮች አሉ። ከነዚህ ኢንዲኬተሮች አንጻር ስናየው አብዛኛውን ያስቀመጣቸውን የውጤት መለኪያዎች ያሳካ ነው ብለን መናገር እንችላለን። በተለይ የሰው ጤና ላይ ሰው ጤና፣ ትምህርት ቤት፣ የእንስሳት ጤና እነዚህ ማህበራዊ ተቋማት በጣም ወሳኝ ናቸው፣ አስፈላጊ ናቸው ብሎ አርብቶ አደሩን ስለሚያምን ፕራዮሪቲ እየሰጠ ይሄ ይገንባልኝ እያለ እቅድ እያወጣ ገንብተናል። ወደ 69 የሚሆኑ ፕሮጀክቶች ገንብተናል። በእያንዳንዱ ወረዳ ተገንብተዋል። እነዚህ አልቀው ለአርብቶ አደሩ አገልግሎት እየሰጡ ያሉ ፕሮጀክቶች ናቸው። ገናም የሚገነቡም አሉ፣ እየተገነቡ ያሉ አሉ። ስለዚህ የአርብቶ አደሩ ልጅ እንዲማር የእንስሳት ጤናው እንዲጠበቅ የራሱ የአርብቶ አደሩ ጤና እንዲጠበቅ የተለያዩ ፕሮጀክቶች ተገንብተዋል። የጤና ኬላ፣ የጤና ጣቢያዎች፣ እነዚህ የእንስሳት ጤና ትምህርት ቤቶች በተለይ የአርብቶ አደሩ ልጅ እንዲማር ብዙ ፕሮጀክቶች ተከናውነዋል። እኔም ዛሬ እዚህ በእናንተ ፊት ቁጭ ብዬ የደረስኩት ስለተማርኩ ነው። የተወሰኑ ትምህርት ቤቶች ተገንብተው አርብቶ አደር ልጆች እኔም እድል ገጥሞኝ ገብቼ ስለተማርኩ ነው ዛሬ የአንድ ቢሮ ኃላፊ የሆንኩት። በሁለተኛው ምዕራፍ ተጨማሪ አካባቢዎችን አካቶ ለሌላ ስኬታማ ጉዞ መንገድ ጀምሯል። ክልላዊና ዞናዊ ልማቱን ለመደገፍ የተለያዩ ፕሮጀክቶችን አቅዶ ወደ ስራም ገብቷል። አሁን አርብቶ አደሩ አኗኗሩን ከትናንት የተሻለ ለማድረግ የፕሮጀክቱን ቀጣይነትና ትግበራ በጉጉት እየጠበቀም እየደገፈም ይገኛል። ክላይሜት ስማርት የሆኑ ፕሮጀክቶችን መርጠን መተግበር ጀምረናል። አሁን የመስኖ ፕሮጀክት እየጀመርን ያለነው የውሃ ፕሮጀክት ጀምረናል። ወደ አራት አምስት የመንገድ ፕሮጀክት እንደዚሁ ጀምረናል። ጥናቱ ሙሉ ለሙሉ ተጠናቅቆ ደግሞ ወደ ፕሮጀክት አይደንቲፊኬሽን ሲገባ መሰል ፕሮጀክቶች ተለይተው የሚተገበሩ ይሆናል። ሶ በምዕራፍ አንድ እንግዲህ ወደ ወደ 325 ሚሊዮን የአሜሪካን ዶላር በአገር አቀፍ ደረጃ ነው ተግባራዊ ሲደረግ የነበረው የመጀመሪያው ምዕራፍ። አሁን ሁለተኛ ምዕራፍ ከ424 ሚሊዮን ዶላር ነው። ሶ የፕሮጀክት ኮስቱ ከፍ ብሏል፣ የጂኦግራፊክ ከቨሬጁም ከፍ ብሏል። ስለዚህ ከዚህ በፊት በፌዝ ዋን ስንሰራቸው ከነበሩ ስራዎች የበለጠ ከፍ አድርገን ቅድም ያልናቸውን ችግሮች ማህበረሰቡ መቋቋም እንዲችል ነው ስራዎች የሚሰሩት የታሰበው በዚህ መልኩ